ወይዘሮ ዝናሽ ጉዷት ታወቀ። በጣም ተንቀጠቀጠች እና ተርበደበተች። ከዛም በኋላ ሞንነሽ ነው አንቺ የምትርበተበች። እውነቱን ሲያውቅባት አቶ ላይኩን ከቤት ውጭልኝ፣ ውጭልኝ፣ ከቤት አንቺ አታስፈልጊም። አንቺ የነበርሽበትን የምትረሽ ብጣሻም ደሀነሽ። አንቺ ነሽ ከሁሉም የባሽ ሞላጫ፣ ድሀ ምስኪሉን ባልሽን የምትክጂ ነገ እኔንም ትክጂኛለሽ፣ ይላትና አቶ ላይኩን ከቤት ያባርራታል ማለት ነው ከዛም መጨረሻ ላይ ከቤት ተባራ አቶ ላይኩን በጣም ተናልዶ ክብሬን አሳጣችኝ፣ እሷ ክብሬን ክብሬን እያለች በአፏ የምታከብረውን ቤት እኔ ግን በይሁን አከበረችኝ፣ አወረደችኝና፣ እንዲህ በምታዩት በጣም ያዝናል። በጣም ይተክዛል። በጣም በጣም በጣም በጣም አቶ ላይኩን ከምላችሁ በላይ ልቡ ተሰብሯል። በጣም ልቡ ተሰብሮ ልቡ አዝኖ እንዴት እንደዚህ ታደርጋለች? እንዴት እንዴት የወለደችውን ትክዳለች? እንዴት በዚህ ደረጃ ያንን ምስኪኑን ባሏን እንዴት ትክደዋለች? እሱ የቀን ስራ ሰርቶ ላስተዳደር ላሳደገው ልጅ ዛሬ አድጎ ሲመጣላት ከዚህም በላይ ለምትንከባከበውና ይቅርታ ልትለው ሲገባ እንዴት ከዚህ ውጣልኝ ከዚህ ሄድልኝ ትለዋለች? ይቺ ለእኔም አትሆኝም፣ ለልጇ ያልሆነች ለእኔም አትሆንም ይልና በጣም ተናዶ አቶ ላይኩን ከቤት ያስወጣታል ማለት ነው አቶና እዚህ ቪዲዮ ላይ ደግሞ ከዚህ ዩቱብ ቻናል ላይ ማለትም ከዚህ ድራማ ላይ ደግሞ አቶ ናሆም በመውጣቱና ናሆም በመባረሩ በጣም አዝኛለሁ። እንደ ለመናገር በጣም ነው ልቤ የተነካው በጣም ከምላችሁ በላይ ማለት ነው። ምክንያቱም እኔ የምሬን የምሬን ናሆምን ከልቤ አፍቅሬው ነበረ ማለት ነው፣ እና ለማንኛውም እንግዲህ በዚህ አጋጣሚ አቶ ላይኩን በጣም ተናዶ እያለ ዳግም ደግሞ ኗሚን ፍለጋ ይሄዳል። በሰፈሯ ማለት ነው አንተ ደግሞ እዚህ ጋር ምትሰራለህ ምንታረግ ትመጣለህ ትለዋለች። እንዴ ምን ማለት ነው ያደረግ ሽኝን ላመሰግን ነው ይላታል። በሌላ በኩል ኤደን ከእናቷ ትሄድና ትኩስ ዜና ትሰማለች። ከዛ እናቴቱ ደግሞ ልቢጃማ የለብሼ እንደ ሴቶቹ ሎሽኔን ተቀባብቼ ሽትዌን ተቀባብቼ እንዲሁ ሸውነቴን እያሻሸው አልጋ ላይ ታቅፌ ተቀምጬ ቆየሁ፣ ትላታለች ወይም ማዬ ጉደኛ ኮነሽ። ከዛስ ከዛም እንደ ወንዶቹ ከወርቼሉ ላይ ተነስቶ የሚፈልገው ነገር ያደርጋል ብዬ ሰፍ ብዬ ስጠብቅ፣ እሱ ግን ወይዘሮ ግናሽ ወይዘሮ ገነት፣ ከዛም አልሻለው እንኳን ሰውነቴ ሊያማልለው ይቅርና ውጭ ከዚህ ብሎ አባረረኝ። ትላታለች። ውይ ማየ ጉደኛው እኮን ላሽኮረመመው ብዬ፣ ሴት የሚገባውን ወንድ ልጅ ከሴት ልጅ የሚፈልገውን ነገር ልሰጠው ብዬ ላሽኮረመመው ብዬ በሚኒ ቢጃማ እና በሚኒ እንትን ብዬ በቃ ሽቶዬን ተቀባብቼ ምናምን ልክ ሲሄድለት፣ አንቺ ደግሞ አልጋይ ላይ የምትሰራ ያለሽ አንቺ ውጭ ብሎ ኩም አርጎ አባረረኝ፣ ትላታለች። ከዛ በኋላ ኤደን ደግሞ ወይማዬ የእውነትሽን ነው አባረረች? ትላታለች ው ትልና ከዛ መጨረሻ ላይ ደግሞ ኤርሚ ደግሞ ና ኤሚን ያገኛታል ማለት ነው። ና ኤሚን ያገኛትና ይሄን የመሰለ ውበት፣ ይሄን የመሰለ መልክ እኔ እንደዛ ስገፈትረው እኔ ነ ጥፋተኛዋ፣ ና ይቅርበይን ኤሚን ይላታል። እንዲ አንተነህ እንጂ እኮ ከዛ ላይ ኑሃሜን ኑሃሜንን እያየህ እኔማ ከዚህ የበለጠ ነበር ማምሮ የዛኔ። አሁን ግን እኔ ለማማለል ከሆነ የመጣ ጊዜው ረፍዶብሃል ትለዋለች። አረፈ ደሜኔ ቆንጆ፣ አሁን ልቤ ተመልሷል። ከፈለግሽው ምሽት ቤት ልውሰድሽ ይችላታል። እንዴ በፊት እኮ ምሽት ቤት ለመሄድ ልቦና አይስ እንትና ይልም ነበረ እሺ አይልም የነበረ አሁን ግን ታየኛ፣ ተገለጸልኝ፣ ከአንቺ ጋር መሆን ተገለጸልኝ። እኔ አንቺን ነው የምወድሽ ይላታል። በቃ እሺ መጣሁ ትለውና ስትሄድ እንዴ አምራን እንደሆን እንግዲህ ለናሁም ለብር ነው የቀረበችው። ስለዚህ እኔ እንደማላገኛት ስለምታቅ፣ በዚህ አጋጣሚ እኔ አንቺን ለብር እጠቀምሻለሁ። ከዛ በኋላ ግን ከነ መፈጠርሽ እንድትጠይቀው ነው የማደርግሽ ይላታል ማለት ነው። ከዛ እንደዛ ይልና እሷን እንግዲህ ከእጅ ውስጥ ያስገባል ማለት ነው። በሌላ በኩልም ደግሞ እንግዲህ የወይዘሮ ዝናሽ ከቤት በመባረሯ የተነሳ ዳግም አብሯት ይሄዳል ማለት ነው። ይሄ ውለህ ባንተ የተነሳ ነው እኔ ከቤት የተባረርኩ ከሞቀው ቤቴ ከተከበረበት ቤቴ። አባትህ እንደዛ አሰቃይቶኝ፣ እንደዛ መሮኝ፣ እንደዛ አስርቦኝ፣ እንደዛ አስቸግሮኝ ነው አንተን ከሱ ቁጭ አርጌ ሄድኩ። ፈልጌው አይደለም ትቼ ሄድኩ። አሁን ደግሞ መጥተህ ይሄው ስነግርሃል፣ ሰማ ብለህ ይሄው በውስጡኝ እንዳረዳ አሁን እንኳን ላንተ ምረዳው ለራሴ ማጣለሁ፣ ትለዋለች ማለት ነው። ጉዳይሽ እኔ የመፈልገው እናትነትሽ እንጂ የሀፍታን ብር አይደለም፣ ይላታል ማለት ነው። ሰላም ውድና የተከበራችሁ የኤልሴ ቤተሰቦች እንዴት ናችሁ? በእናታችሁ በእናታችሁ በላይክ ቡሉኝ፣ ላይክ እያደረጋችሁ አበረታት። ፕሊስ ላይክ አድርጉልኝ፣ በቃ ላይክ አድርጉልኝ። እንግዲህ አቶ ወይዘሮ ገነት ወይዘሮ ገነት ማለት ነው። አቶ ተሰማ ካልጋው ላይ እንደዛ ሽኮር መመኩም አድርጓ አስወጥቷት ማለት ነው። ኖአሚን ስታይ ልክ እንደተደረገች ማለት ነው ልክ እንደተደረገች አድርጌ ወጣሁ ለማለት አይደለ? የምታሳየው ሐረካት አረ ሴቱ ወይዘሮ ገነት ይችላሉ፣ ሶ ትወና ይችላሉ። በእውነቱ እንደው ዘንድሮ በማርያም ግን በደንብ አይታቸዋታል። ቀል ወንግፎ የዋህ ወጣት እንኳን አልመሰለችም። ከሷ ፊት ስታይ በቃ አድርጊ ያለሁ ማለቷ ነው በሷ ቤት። አይ አይ ሴቱ አረተው ጎበዝተው ግን ተው አታስቁን እንጂ እንዴ! ታሆንኛ እንዴት ቂጥን እንዴት እንዴት እንደምታረጉብተው። ወይኔ የአምላክ ሰው እንዴት በራሱ ቂጥ ይቀልዳል? ወይ ወይኔ ገንዬ አዚ ፈልከስከስ ፈልከስከስ ተያለሽ እሷ ዝናሽ እዛ ጋ ተባራ ከዛ በኋላ እንደዛ ትልና ማለት ነው። ከዛ ትሄዳለች ገነት ይልሽ፣ ነዋሚ ልጅሽን እንዳስወጣ መድኃኒት ሰጠሽ የሰጠሽኝ ትላታለች። በዛ የተነሳም ደግሞ ነዋሚን እየዘለለች እየሳተነች ትሄዳለች ድንጋይ የወረወረች በየአስፋልቱ በየድንጋዩ፣ በየበራፉ ድንጋይ እየወረወረች እየወረወረች ትሄድና ከነ ወይዘሮ ዝናሽ ቤት ትገባለች ማለት ነው። ከዛ በኋላ አንቺ ዝናሽ ትላታለች ማለት ነው አንቺ ነሽ የኔ ልጅ የምታስወጩ ልና ከአቶ ላይ ኩን ፊት ንቦጭ ስታረግ ልጅሽን ካልሽ ደግሞ እንደገና ከአንቺ ጥፋት አልፎ ደግሞ የሰው ልጅ ለማስወጣት ደግሞ መድኃኒት ላክሽ። ስለዚህ አንቺ ካስብልሽ ቤት ትወጫለሽ ይልና አቶ ላይ ኩን ያስወጣታል ማለት ነው። ከዛ በኋላ ቤቱም ብቻዋን ማን ትይዘዋለሽ ኤደን እያለሽ አንዴ ከሶፋው አንዴ ከነዝናሽ አልጋ አንዴ ከዛ እያለሽ እንግዲህ ኤደን ብቻዋን ስትቡጭ ረቀረቅ ስትቡጭ ረቀረቅ ከዛ አደይ ገነት ትመጣና ምንድን ነው ምን ተፈጥሮ ነው ስትል አንቺ በተናገርሽው ነገር እኮ ከቤት አባረራት ትለዋለች ስለዚህ አቶ ተሰማን ተይና አቶ ላይኩን ጋራ ለመሞዳ ሙድ ሞክሪ ትላታለች ሂጂ ባለጌ ሂጂ እዚህ የጓደኛውን ነው እንዴ ነው የሚጀነጅ ሂጂ ከዚህ ሂጂ ይልቅንስ አንቺ ልጅዮን ተፍ ተፍ በይና ናሆም ጋራ ሁኝ ይልቀንስ ናሆም በጅሽ አስገቢ ትላታለች ማለት ነው። እንዴት አቶ ላይኩን ከቤት እየመጣ የተሰሰም ጓደኛ ሆኖ አንቺ ባለጌ ነው ከቤት ለወሬ ያለሽ ጥራት፣ ለወሬ ያለሽ ጥራት ትላታለች ማለት ነው። አቶ ወይዘሮ ገነት ማለት ነው እንግዲህ ወይዘሮ ገነት እሷ ወይዘሮ ገነት ማሻፈድ የያዘችው አቶ ተሰማን ነው ማለት ነው። አቶ ተሰማ እንግዲህ ተቀይሟታል። ሚስቴም አይደለሽም አንቺ በድለሽኛል፣ የዛኔ ጥለሽኝ ሄደሻል እያለ እንግዲህ እያንቆረቆረባት ነው። እንግዲህ አባዬ ተወኝ እንዳት ይዘኝ እያለችው ነው ደግሞ ነው ሐሜ ተወኝ እንዳት ይዘኝ ይችን ሴትዮዋን ቄ ነው መገላት። እኔ ከአባቴ ጋር ስንት ነገር የገባሁበትን ልጄን ለማስወጣት ፈልጋ ለምንድን ነው መድኃኒት የላከችብኝ? እኔ አለቃትም፣ አባዬ እኔ አለቃትም እያለች ትሄዳለች ማለት ነው ከዛ በዛ ስትሄድ አብርሃምን እንትን ኤርሚያስም ይሰማል ማለት ነው ወይዘሮ ዝናሽ እንደዛ እንትን እንዳለች ወይዘሮ ዝናሽም ልጁ ልታስወጣ መድኒት እንደላገች ኤርሚያስ ይሰማል ከዛ ኤርሚያስም ደግሞ ዝናሽን ያገኛት እና ምን አስበሽ ነው ምን ሆነሽ ነው ልጅ አደለም ርም ናሁም አንድ ነገር ብትሆን አለቅሽም ይላታል ከዛ በኋላ ኤርሚያስ ደግሞ እንዲያውም በዚህ እልክ ወይዘሮ ዝናሽ እና ነኤሜን ኑሃሜን ላይ ያደረጉትን ነገር በንኤሜን በቀላቸዋለሁ እኔ ኔ ብድሯን መመለስላት ይላል ማለት ነው። እኔ ኔ ብድሯን መመልስላት ምክንያቱም ኑሃሜን የኔ ሚስቴ ናት የልጆቼ እናት ናት የልጄም እናት ናት። የኔ ልጅ ነው በሆዷ የያዘችልኝ እያለን እንደምታዩት እንደዚህ ትክዝ ብሎ የኔ ልጅ ነው በሆዷ የያዘችልኝ። ስለዚህ እሷን እንደዛ ሲያሰቃዩት ስለነበሩ እኔ አሁን ነኤሜንን አፈቀርኩሽ ብዬ ብድሯን መልስላታለሁ ይላል ማለት ነው። እንግዲህ አንዳንድ ጥሩ ባል ሲሰጥ እንደዚህ ነው። ብድር መላሽ ባሊስጣችሁ አሜን በሉ። ብድር የሚመልስ ባሊስጣችሁ፣ የሚወዳችሁ የሚያከብራችሁ ባሊስጣችሁ፣ እንደ ኤርሚ አይነት ባሊስጣችሁ ማለት ነው። እንግዲህ ኤርሚ እንደምታውቁት ከዚህ በፊት በጣም ብዙ ስህተቶችን ሰርቷል፣ ብዙ መጥፎ ነገሮችን አድርጓል። አሁን ግን ተመልሷል ይቅር በይኝ እባክሽ፣ በድዬሻለሁ፣ እያላትም ይገኛል። እንግዲህ እሷም ደግሞ ይቅር ብዬሃለሁ፣ ግን በተቻለ መጠን ከኔ ራቅልኝ፣ አልፈልግም። አባዬ በጣም አዝኖብኛል፣ በጣም ተቀይሞኛል። በአንተ የተነሳ አሁንስ ደስ አለህ? አንተ በህይወቴ ውስጥ መጥፎ አሻራ ነው ያለው። በጣም ነው መጠላህ፣ ትለዋለች ማለት ነው። ከዛ እሷ ማረቴ እንደዛ አትበይ እባክሽ፣ ረፊ እባክሽን ያንችን አጥቼ የሚኖር አልችልም ልክ ነሽ፣ አስቀይሜሻለሁ፣ በድዬሻለሁ አሁን ግን ተምሬያለሁ ይላታል ማለት ነው። እሷም ደግሞ አልፈልግም፣ አንተ ብቻ ተወኝ፣ እኔ አባዬን ይቅርታ ጠይቄ ከአባዬ ጋር መሆን እፈልጋለሁ እባክህን፣ ተወይ ትለዋለች ማለት ነው። እንደዛ እየተባባሉ እንግዲህ በመጨረሻ ላይ እንደዛ እየተባባሉ እያለ እንግዲህ አቶ ተሰማ አንቺም ውጪ፣ አንተ ሙጣ ይልና ኤደንንም ከቤት ያስወጣታል ማለት ነው። በነገራችን ላይ ኔሚንንም አንቺ እናትሽን የምትመስ ሂጂ ውጭ ከእናትሽ ጋር ሂጂ ይላታል። በቃ ሁሉንም አስወጥቶ ይለቃቸዋል። ምክንያቱም እንደ አቶ ላይኩን ትዕግስተኛ የለም። አቶ ላይኩን በጣም ትዕግስተኛ ነው። ግን ደግሞ በጣም በዝቶበታል። እሱ ሳያውቅ ብዙ ነገሮች እየተካሄዱ ስለነበረ በቃ ይሄ ነገር ለእኔ ስለማይመጥ ነኝ፣ ማጥፋት አለብኝ፣ ምንም አያስፈልገኝም ከኔ ብሎ ተነስቷል። እንግዲህ ማለት ነው በጣም የሚገርምና የሚደንቅ እንትን ተፈጥሯ ላይ እሱንም የምናየው ይሆናል ማለት ነው። ሌላው በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ እና ሼር ሰብስክራይብ እያደረጋችሁ ፕሊስ አበረታቱኝ። ለምንድን ነው ላይክ የማታደርጉት? ስትገቡ ላይክ አድርጉልኝ ፕሊስ በእናታችሁ እንዴ። እንተዛዘን እንዲጋይ ስንተጋዘን እላችኋለሁ። በተረፈ በነበረን ቆይታ ከልብ ከልብ አድርጌ አመሰግናለሁ። በኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ ሟ